ማስታወቂያ የሚባላለው ያዳጉ ጓደኛ ነኝ። እንደዚህ አይነት ውሳኔ ላይ ይደርሳል ብለሽ ብታስቢው ልጅ አይደለም። በጣም ከሰው ጋር ምግባባ ሰው ነው። በጣም ከሰው ጋር በቃ ግንኙነት አለው። ሶሻል ላይፍ ላይ በጣም እንትን ነው ልጁ። በጣም ተጫዋች ነው። በቃ ይሄን ያህል ራሱን ላይ ሞት ወስናል ብለሽ ብታስቢው ልጅ አይደለም። እናትና አባት አለ። ሰራተኛ ናቸው ሁለታቸውም። እዛ ነው አይራ ሀገር ነው ሚሰሩ። ይውድነት ላይ በፌስቡክ ጽፎልኝ ነበር። ሰላም ተባ ብለን ከዛ ኑሮ መሮኛል ኑሮ በጣም እያስጠላኝ ነው ምናምን ብሎ ስነግረኝ እኔ ምንድን ነው እንከው ለምን ታጨናንቀኛለህ? ለምን እንደዚህ ያለ ምንድነው? እንከው ንገረኝ ስለው አንድ ቀን በህይወት ኖረን ከተገናኘን ነገር አለው አሁን አልነግረህም ምናምን ብሎ ነበረ። ከዛ እኔ ለምንድን ነው እንደዚህ የምትለው እባክህ ያው ንገረኝ ብዬ ደውዬለት ነበረ። ያን ማለት ነው። የደውልለት ስልኩን አነሰብ ነበር። ከዛ ምንድን ነው ብዬ በቃ በዛው ተውኩኝ እና ትላንትና ምሳ ሰዓት ላይ ማይ ላስት ብሪዝ ምናምን ብሎ ፌስቡኩ ላይ ለኮ ነበር። በፕሮፋይሉ ጥቁር ነገር አድርጎ ለኮ ነበር። ከዛ ደንግጬ ስደውልለት ስልኳ ይሰራም ነበር። ከዛ ምንድን ነው ብዬ ለሌላ ጎደኞቹም ስደውልላቸው ደውልላቸው እኛ እናቀም አንዳንድ ነገሮች አሉ ግን እርግጠኛ አይደለንም ምናምን ብሎ ነግሮኝ ነበሩ። ከዛ ምንድን ነው ብዬ ስጠይቃቸው ኮላሊጡም ያም ነበር፣ ትንሽ ሳተር ነበር። ኩላሊቱን አሞት ነበር። ከዛ ኩላሊቱ ትንሽ ብሶበት ነው መሰለኝ እሱ በሱ ተስፋ ቆርጧል ምናምን ብሎኝ ነበር እነሱም። ከዛ እኔ እንደሱ ከሆነ ለምን እንደዚህ ይለቃል ታዳ የሚያል ከባድ ነገር ነው ወይ አይጠቀምም ምናምን ብዬ ከዛ ስልኬን ዘግቼ እኔ ምሳዬን በልቼ ወደ ስራ ሲመለስ ሞቷል። ራሱን ሰቅሎ ነው የሞተው ምናምን ብሎ የነበረ ነገሩ ከዛ በቃ ደነገጥኩኝ። ላይ ሰራተኛ ነው፣ ደንብ ዶሎ ይሰራል። ሎየር ነው። ምዕራብ ወለጋ ነው፣ አይራ ወረዳ ምትባላለች። ከዛ አብሮ አደጌ ነው፣ እንደዋወል ነበር። አሁን በቅርብ ግን ብዙም ተደባብለን አናውቅም። በቃ በስራ ጉዳይ ምናምን ትንሽ ተራርገን ነበር እና ቤተሰቦቹ እናቱ በጣም ታማለች፣ ደንግጣ በምክንያቱ ቀብር ስነ ስርዓቱን እዛው አይራ ነው የሆነው። ሁሌት ልጅ ነው ያላቸው። ከእነሱ ገዳ ታላቁ ነው። አንዱ ጤነኛ አይደለም ሙሉ በሙሉ እንትን አይደለም፣ አብኖርማል ነው። እሱን ብቻ ነው እናቱ በጣም እሱ ትወዳለች እሱን ብቻ ስለምታይ እሱን አይታ ስለምትኖር ስለዚህ በቃ አሁን በጣም ታጎርሳለች። እንዳሁን በቃ ራሷ ነታገን ብሎኝ ነበር አለ። እኔ ብነግረኝ ኖሮ እኔ በቃ ችግሩን ምንም ቢሆን ወይ አማክሮ አለው ወይ ሌላ ነገርም ቢሆን በቃ ሰው እንዲረዳው ምናምን ሊያረገው ውችል ነበረ። እሱ ነው ተሰተው እና ችግሩን አልነገረኝም። ችግሩን ብነግረኝ በጣም ደስ ይለኝ ነበር። እሱ ነው አሁን በጣም እያናደደኝ ያለው ችግሩን ብነግረኝ እኮ። በቃ ምንም ችግር እኮ መፍትሄ ያለው መፍትሄ የሌለው ችግር የለም። እሱ ነው በጣም የቆጨኝ። ነግሮኝ ነው ደግሞ ኑሮ እንዳስጠላው ምናምን ነግሮኝ በቃ በዛው ተባ ሜሴጅን ያ ያል፣ ግን አይመልስልኝም። ስልኬንም ሊያነሳልኝ ይቻለ። ሰላም ሰላም! ውድና የተከበራችሁ የዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትረፍረፊ በልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴ ናችሁ ልኝ። ዛሬ እዚህ እንላችሁ የመጣሁት እንግዲህ መግቢያ ላይ እንደሰማችሁት ማለት ነው ስለ ገዳ አማማት ነው። ገዳ ምን ሆኖ ነው ሕይወቱን ሊያጠፋ የቻለው ምን መሮት ነው የሚለው ሁላችንም ጥያቄ ሆኖብን ነበረ። እና የገዳ ጉዳይ ስለ ገዳ ይዤላችሁ የመጣሁት እንግዲህ መግቢያ ላይ እንደሰማችሁት እንግዲህ የቅርብ ጓደኛው የሆነውን ነገር ነግሮናል ማለት ነው። በጣም ያሳዝናል። አንዳንዴ ተስፋ የምንቆርጥበት ነገር ትናንትና፣ ግን ብዙ አይነት ነገሮች ሲነገሩ ነበረ። ይሄኛው ልጅ ደግሞ ያለው ይሄ ነው። እንግዲህ አንዳንድ ነገሮች አሉ ፖፕላሪቱን ያሟዋል ብሎ ነው የጀመረው። አንዳንድ ነገሮች ብሎ አንዳንድ ነገሮችም ግን አሉ ብለዋል ጓደኞቹ ብሎ ይሄም እንግዲህ የሚያቀውን ተናግሯል። እና ከዚህ ሌላ ደግሞ እንግዲህ ፖሊስ የሚያወጣው መረጃ፣ የተለያዩ መረጃዎች ይወጣሉ ብዬ እናስባለን በምርመራው ሂደቱ እና በጣም ያሳዝናል ማለት ነው። ትላንት ፍቅረኛው ጋር እንደተጣላ ምናምንም ሲጻጻፍ ነበረ ሲጻፉ ነበረ፣ ብዙ ፌስቡክ ላይም የተለያየ ቦታ ላይ ስለዚህ ልጅ ማለት ነው። በቲክቶክም ከጓደኛው ጋርም ተጣልተዋል እንደዚህ የሚል ነገር ነበረ ሲናፈስ የነበረው። የዛሬው ደግሞ እንግዲህ በድምጽ እንደተናገረው ጓደኛው ደግሞ ይሄን ነው። በጣም ያሳዝናል እንግዲህ። ደምቢ ዶሎ ውስጥ ነው ስራ አለው፣ ደምቢ ዶሎ ውስጥ ነበር የሚሰራ። ለእናትና ለአባቱም ሁለት ነው። እናቱም በጠና ታማለች። ሁለት ልጆች የመጀመሪያ ይሄ ነው። የዚህ ታናሽ ደሞ አለ፣ በሽተኛ ነው። በጣም ያመዋል። ሁለት ልጅ እንጂ ሌላ የለው። ምናቱ ማባቱ መንግስት ሰራተኛዎች ናቸው። ታናሽ ወንድ በጣም ይታመማል። ሲቀጥል ደግሞ እናት ራሷን አታቅም፣ ራሷ ስታለች። ትላንትና ምንድነው ያልኳችሁ፣ እኔ ራሴን ባጠፋ እናቴ እንጂ እኔ ምንም ማሉንም ብያችኋለሁ። ስለዚህ እናታችን ለእናታችን ለእናታችን ባካችሁ ማለት ነው። እንግዲህ በጣም ነው የሚያሳዝን። ወንድ ጓደኛውም እንግዲህ በጣም አዝኛለው፣ በጣም ልቤ ተሰብሯል፣ በጣም ተናድጃለው ብሏል። ብደውልለትም አያነሳም፣ ብጽፍለትም አይመልስም። ምን ያለ ያሳዝናል። የእውነት አንዳንዴ ተስፋ የምንቆርጥበት እና እውነት በኩላሊት ነው ብላችሁ ታስባላችሁ። በኩላሊቱ ህመም የተነሳ ነው ማለት ኩላሊቱ በጣም ስለታመምን አታ ፌል እንኳን ቢያደርግ ማለት ነው በኩላሊት እኔ አይመስለኝም። ይሄ አሁን ኩላሊቱንም ያመዋል ምናምን የተባለውን ነገር እውነት ነው ብዬም አልልም ማለት ነው። ብቻ ለማንኛውም እየተጣራ ሲሄድ እውነቱ ይወጣል ማለት ነው። ምክንያቱ ምን እንደሆነ እንግዲህ ቤት ውስጥ ነው ራሱን ሰቅሎ የተገኘው ማለት ነው። ያሳዝናል። የሚኖርበት ቤት ውስጥ ማለት ነው፣ ዶል ውስጥ የእውነት ቅስም ይሰብራል እንዲህ አይነት ወጣቶችን ማጣት። እንደዚህ ተስፋ መቁረጥ ተስፋ መንቆርጥ ሰዎች እንግዲህ በአካል ኑሬ ከተገናኘን እነግርሃለሁ፣ አሁን አልነግርህም አለኝ። ስላመሙ አይመስለኝም። አሞት ቢሆን አሞኛል ሊል ይችላል። እኔ በሕመም የተነሳ ነው አይደለም። እግዚአብሔር ይመስገን። አሁን ደግሞ ሚዲያ ላይ ማለት ነው አንድ ሰው ታመምኩ ብሎ የሆነ ነገር ከለቀቀ የእውነት ማስረጃ ካለው ሕዝቡ በውሸት እንኳን ገንዘብ እየሰበሰበ ነው በቲክቶክ ብትሉ በፌስቡክ ብትሉ በተለያየ ሚዲያ ላይ ከተለቀቀ የኢትዮጵያ ሕዝብ ቸር ነው አይደለም? ለሱ ለኩላሊት ማዳኛ፣ ለይሄን የመሰለ ወጣት፣ ለማንም እየተሰጠ እየተረዳ ነው አይደለ ያለ። ስለዚህ ሁሉም ሰው ተባብሮ በእርግጠኝነት የደምቢዶሎ ሕዝብ እንኳን ያሳክመዋል፣ አይደለም የኢትዮጵያ ሕዝብ በአጠቃላይ ይቅርና ማለት ነውና እኔ ይሄ አይመስለኝም፣ እንደ ምክንያቱ ነው። ይሁን እንጂ አሁን ልጁ ስላለ ያው እንጂ እርግጠኝነት ይሄንን እንኳን አይደለም። ከፍቅረኛው ጋር የተባለው እውነት ሊሆን ይችላል። ምን ይታወቃል? ወይ ሌላ ይዛበት ሊሆን ይችላል፣ አልፈልግህም ብላው ሊሆን ይችላል። ምንም የሚታወቅ ነገር የለም። ለማንኛውም ወንድማችንን ነፍስን በአጸደ ገነት ያኑረው፣ ለእናትና ለቤተሰቦች መጽናናትን። እናት ራሷን እንደማታቀና ራሷን ስታ ልጇንም እንዳልቀበረች ነው የተነገረው። እንግዲህ ራሷን ስታለች ያሳዝናል። የእውነት ፍትህ ለቀነኒ፣ የቀነኒንም ቤተሰቦች እናስባቸው። ማለት ነው። ቀነኒን የምናስባት ፍትህ ለቀነኒም እያላችሁ ሁላችሁም የቀነኒን ነገር መርሳት የለባችሁም። በዚህ ሳምንት ነው፣ በዚህ ሶስት ቀን ምናምን ነው እንትኑ ቀጠሮ ማለት ነው። እንግዲህ እና ፍትህ በሉ ማለት ነው። አርብ ሳምንት ነው፣ ሰኞ ነው የቀነኒ ቀጠሮ ማለት ነው። ሰኞ ልት ደግሞ ምን እንደሚሆን እንግዲህ እናያለን። ፍትህ ስለ ትዝታ ትዝታም እስካሁን የውሃ ሽታ ሆኖ ቀርቷል። አራት አምስት ወራትን አስቆጥራለች ትዝታ አለ፣ ምንም ነገር ገዳይ እንግዲህ እየበላ ነው እየጠጣ ነው ማለት ነው፣ ዘና ብሎ እየኖረ ነው ያለ። ይብላኝ ለሷ በጣም ያሳዝናል። እና የገዳም ነገር የሰው ልብ የሚሰብር ነገር ነው። በጣም ነው የሚያሳዝን። ምንም ማድረግ አይቻልም እንግዲህ ነፍሴ ማርከ ማለት ውጭ ሌላ የምንለው ነገር የለም ብዬ ነው ማስበው። ያሳዝናል በጣም እውነት፣ ስለ እውነት ለመናገር በጣም ቅስም ሰባሪዎች ነገር ናቸው የምንሰማቸው ነገሮች። እግዚአብሔር አምላክ እንግዲህ እሱ አንድ መብት ያምጣልን። በሀገራችን ላይ እየተደረገ ያለው ወጣት ተስፋ እንደዚህ እየቆረጠ ነው ያለ። ለምን እንደሚቆርጥን ባናቅም የእውነት ተስፋ አትቁረጡ ነው ምለው። እኔ በሰማይ ቤትም ሆነ በምድር ቤትም በጣም አጽያት ነገር ነው ይሄ ነገር እና ሙከራ እንኳን ያደረገ በህግ ራሱ ይቀጣል ማለት ነው። እንደዚህ አይነት ነገርና ተስፋ አትቁረጡ ወንድሞቼ እህቶቼ ማለት ነው። አንዳንድ ኮሜንት ላይም ሄዳችሁ ካያችሁ እንደዚህ ያደረገ ሲባል ታድሎ ምናምን እሰይ ምናምን ታድላለች ታድሏል ነው የሚሉት። ማለት ዝም ብላችሁ ስታስቡት ኢትዮጵያን ለምን እንደሆነ ተስፋ ወጣት በቃ ተስፋ ቆርጧል። ኑሮ አስጠልቶታል። ኢትዮጵያ ጦርነት ነው ችግር ነው ረሀብ ነው ምግብ የለም። ጦርነቱ እሳት፣ ኑሮ እሳት፣ ምን ይሁን ይሄ ወጣት? ለዛም ተስፋ እየቆረጠ መጥፎ ነገርን ይመኛል። በቃ ከዚች ዓለም ለምን መጣው? ፈጣሪ ለምን አመጣህኝ? እያለ ፈጣሪን እየጨቀጨቀ በራሱ እጅ ካልወሰድከኝማ እኔ ልምጣ እያለ በራሱ እጅ መሄድ ጀምሯል። ለምን ምን ከምን ይሁን ስደት ላይ እየመጡ እያያችሁ ነው። የአሳ እራት እየሆኑ የባህር እራት እየሆነ ነው ወጣቱ ማለት ነው። ስደትን እንደ አማራጭ አድርጎታል። በአሁኑ ሰዓት ላይ ስራ ቢኖርት ኢትዮጵያ ላይ ስራ ኮ ጥሩ ስራ ነው የሚባለው እኮ አምስት ሺህ ብር ነው። ዶክተሮች ስንት ነው የሚከፈላቸው? የዶክተር ደሞዝ ነው ትልቅ የሚባለው አስር ሺህ የኢትዮጵያ አስር ሺህ በወር ወስዶ የቤት ክራይ ከፍሎ አብዛኛው ተከራይ ነው የኢትዮጵያ ህዝብ ታውቃላችሁ። ቀለብ፣ ልብስ፣ ብዙ ነገር አለ። ምን ከምን ሆኖ ይኑር? ኑሮ እንደዚህ ምርር ሲያደርገው የትኛውም ሰው ደሞዛችን ትልቅ ደሞዝ ኢትዮጵያ ውስጥ አስር ሺ ያለው ደሞዝ ነው ትልቁ ደሞዝ የሚባለው። ስለዚህ አረብ ሀገር ተቀጥሮ መብላት ይሻላል። በወር ሰባ ሺ፣ ሰማንያ ሺ በኢትዮጵያ ታገኛላችሁ። ኮንትራት ምናምን እንኳን የሚመጡ ራሱ ሰላሳ አምስት ሺ ምናምን እያገኙ ናቸው። ስለዚህ ይሄን እያሰቡ ማን ኢትዮጵያ ውስጥ ይቀመጥ? በትክክል እንኳን በህጋዊ እንኳን መምጣት ባይችል በባህር እየገባ የባህር እራት እየሆነብን ነው፣ ወጣቱ ይሄ። ሁሉ ከምን የተነሳ ነው? ከምን የመጣ ነው ካላችሁ ኑሯችን ውድ ነው። ኑሮ እሳት ነው፣ አናት ላይ ወጥቷል። ወጣት ምን ይብላ? ለዛ ተስፋ ይቆርጣል ማለት ነው እና ያሳዝናል። እንግዲህ ለቤተሰብ ነፍስ ይማር፣ እግዚአብሔር አምላክ መጽናናትን ያድልልን ነው ምለው ሌላ ምንም አይደለም። እንደሰማችሁት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ